ሰላም ለሁላችሁ እንዲሆን እየተመኘን በዚህ የዩትዩብ ቻናል የእስራኤልንና የመካከለኛ ምስራቅ አስገራሚና አዳዲስ መረጃዎችን ወደ እናንተ የምናቀርብበት ስለሆነ የደውል ምልክቱን በመጫን ቤተሰብ ይሁኑ። እስራኤል ጠላቶቿ በብዙ ቁጥር ምስጢራዊና ዘመናዊ መሳሪያዎቿን ከልዩ ብቃት ጋር ይዛ ብቅ ማለቷን እንደቀጠለች ነው። በዛሬው ቆይታዬ እስራኤል ከጥቂት የዓለማችን የጦር ሃያላን ሀገራት አንዷ መሆኗን ያረጋገጠችበትን የትናንትናውን በየመን የሆዴዳ ወደብ ጥቃት በምን መልኩ እንደፈጸመችና ለምንስ ከጥቂት የዓለማችን ሀያላን ሀገራት አንዷ ለመሆኗ ያስመሰከረ ነው ተባለ የሚለውን ይዤላችሁ ቀርብ ያለው አብራችሁን ቆዩ። እንደሚታወቀው በእስራኤልና በየመን በሚገኘው የሁቴ አማጽያን ቡድን መካከል የተጀመረው የ200 ኪሎ ሜትር ርቀት ውዝግብ በርካታ ወራቶችን ያስቆጠረ ነው። ይህ የሁቴዎች አሸባሪ ቡድን በኢራን መሣሪያ አስታጣቂነት ተጠናክሮ ማን አለብኝ በማለት የንግድ መርከቦችን በማገድና በመዝረፍ ይታወቃል። በተለይ ደግሞ የእስራኤል ሊሆኑ ይችላሉ በሚላቸው መርከቦች ላይ የሚያደርሰው ጥቃት የእስራኤል የሩቅ ጠላት ለመሆኑ በቂ መረጃ ሆኗል። ዋናው ደግሞ እስራኤል በኦክቶበር 7 በአሸባሪው ሐማስ የደረሰባትን ጥቃት ተከትሎ በጋዛ የምታደርገውን ጦርነት በመቃወም ይህ የሁቲ አሸባሪ ቡድን ኢራን ሰራሽ የረዥም ርቀት ሚሳኤሎችን ደስ ሲለው በቀን ደስ ካላለው በሌሊት ብቻ በፈለገው ሰዓት ወደ እስራኤል በመተኮስ የእስራኤልን ህዝብ ሰላምና እንቅልፍ ነስቷል። እስራኤልም በበኩሏ እጇን አጠጥፋ አልተቀመጠችም። የሺህ ኪሎ ሜትር እርቀትም አላገዳትም። በተለያዩ ጊዜያቶች በአስሮች የሚቆጠሩ ወደ ሬለሽ የጦር ጀቶቿን ከበራሪ ነዳጅ ማዲ አውሮፕላን ጋር ወደ የመን በመላክ የሁቲ አማጽያን የገቢ ምንጮች የሆኑ ቁልፍ ቁልፍ ፋብሪካዎችን የሚገለገሉባቸውን የባህር ወደቦች፣ በመቀጠልም የአየር ማረፊያዎችን ከና አውሮፕላኖቻቸው ብታወድምም ይህ ቡድን ግን ዛሬም ቢሆን እስራኤልን ከማጥቃት ወደ ኋላ አላለም። ከ15 ቀናት በፊት የማይተኙና የማያንቀላፉ የእስራኤል የሰማይ ዘበኞችን ማለትም የአየር መቃወሚያ መሳሪያዎችን አምልጦ በእስራኤል ብሔራዊ የአየር ማረፊያ ቤንጎሪዮን የወደቀው የሁቲዎች ሚሳኤል በርካታ የበረራ ካምፓኒዎችን አስደንግጧል። ማስደንገጥ ብቻም ሳይሆን ወደ እስራኤል የሚያደርጓቸውን የዕለት ከዕለት በረራዎችን እንዲያቋረጡ ምክንያት ሆኗል። ይህ በእንዲህ እንዳለ እስራኤል ከአራት ቀን በፊት በየመን የሆዴዳ የባሕር ወደብ ጥቃት እንደምትፈጽም ለየመናውያን በቋንቋቸው ማስጠንቀቂያ ልካ ነበር። ጥቃቱ እንደተለመደው በአየር ኃይሉ አማካኝነት ይፈጸማል ተብሎ ቢጠበቅም እስራኤል ግን ከአሁን በፊት ያልተጠቀመችበትን ልዩ ብቃት ከልዩ ሚሳይሎች ጋር ጥቃቱን በባህር ኃይል በኩል ፈጽማለች። በሰሜናዊ የቀይ ባህር ከሚገኙ የእስራኤል የጦር መርከቦች የተተኮሱ ሁለት ኢላማቸውን የማይስቱ ሚሳኤሎች የባህር ወደቡን አውድመውታል። የእስራኤል የባህር ኃይል ኃላፊ የነበሩ የቀድሞ የጦር ጄኔራል በ12ኛው ቴሌቪዥን ጣቢያ ቀርበው በሰጡት ማብራሪያ እንዲህ ብለዋል እነሆ የእስራኤል ሀያል ክንድ እርቀት ሳይገድበው ጠላቱን ለማጥቃት የአየር ኃይሉን ብቻ ሳይሆን ዛሬ ደግሞ ከ40 ዓመት በፊት ጀምሮ የሚሰራበትን የባህር ኃይሉን ተጠቅሞ ማድረጉ ትልቅ ችሎታ ነው ብለዋል። በመቀጠልም የባህርን ላይ የአየር ጸባይ ተቋቁሞ በመቶዎቹ ኪሎ ሜትር ርቀት የሚገኙ ኢላማዎችን በቀጥታ ማጥቃት የሚችሉ ሀያላን ሀገራት በጣም ጥቂቶች ናቸው። ከእነዚህ መካከል እንሆ እስራኤል ዛሬ አንደኛዋ ነች ማለት ይቻላል ብለዋል። ይህ ብቻ አይደለም፣ ጀነራሉ ብዙ ሚስጢራዊ የማጥቂያና የመከላከያ መሳሪያዎች እንዳሉም አሳውቀዋል። ሌላኛው የቀድሞ የእስራኤል የጦር ጀነራል ደግሞ እንዲህ ብለዋል። ይህ ጥቃት ኢራንን ለማስጠንቀቅ የተደረገ ጥቃት ነው። ከፈለግን የአየር ኃይላችን ተጠቅመን ከቤት ቤት ለይተን ከቤትም አንድን ክፍል ለይተን ማጥቃት እንደምንችል ሁሉ ዛሬ ደግሞ የባህር ኃይላችን ተጠቅመን ይህንኑ ጥቃት ማድረግ እንደምንችል ትልቅና ከባድ ማስጠንቀቂያ ነው ብለዋል። ሰዓር ስድስት ከተባለ የጦር መርከብ የሚተኮሰው ይህ ልዩ ሚሳኤል የትኛውንም ዓላማ ማጥቃት ይችላል። ይህ ደግሞ ትልቅ ስኬት ነው። ምክንያቱም መርከቦቹ ተኩሰው መራቅ አይጠበቅባቸውም። ያውም ከቦታው ለብዙ ጊዜ ይቆያሉ። ምክንያቱም የሚያስፈራቸው ነገር ምንም የለም። የያዟቸው የማጥቂያ መሳሪያዎች ብቻ ሳይሆን ራሳቸውን መከላከል የሚችሉባቸው ኪፓት ባርዘርን ጨምሮ ሌላ በርካታ መከላከያ መሳሪያዎችን የታጠቁ ስለሆነ ይህ ማለት ደግሞ በሩቅ ርቀት ለሚገኙ ጠላቶቻችን የቅርብ ርቀት መፍትሄ ይሆናሉ ማለት ነው ብለዋል። ሰላሙኑ